አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ወድ ቤተሰቦቼ እንዴት ናችሁ? አልহামዱሊላህ በጣም ሰላም ነኝ በእያላችሁበት እያለም ዳራችሁ ሰላማችሁ ይብዛ ለቤት ያድስከው ከሆነናችሁ ላይክ ሼር ሰብስክራይብ በማድረግ ቤቴን ተቀላቀሉ አበረታቱኝ ማለት ነው በመቀጠል እንግዲህ አዲሱ ሆነን ስንመጣ ብዙ ነገር የሚገጥመን ነገር አለ ከዛ ሁሉ ስቷና ወይም ምስቷን ስንጠቀም ጠፍ ብለን ምን እናጠፋው ጉድ ነውና እኔ እንኳን አጠፋው ማህቂካ ግን አጎቴ ከገጠር መጦ እፍ ብሎ ጥፍቶ፣ እንደ አጋጣሚ ከውጭ ስንገባ እንዳለ ጥንቅንቅ ቀርቦት አልሽታው ማለት ክፍት ነው ግን እሱ እፍ ብሎ ስላጠፋው ስላልዘጋው ጋዙ እየተነነ ነበር። እና እዚ ጋር እስተዋና የምትጠቀሙ ልጆች አደስ ስትሆኑ ደግሞ በደንብ ጥንቃቄ የምታደርጉት ነገር ቢኖር እራሳችሁን ጠብቁ፣ ሁሌም እንደሚለው ማለት ነው። በመቀጠል ግን እስተዋና ስትጠቀሙ ማታ ማታ ስተኙ እንዲሁም ደግሞ ሰርታችሁ ስጨርሱ ቸክ ማድረግ አትርሱ። እንደውም የሆነ አሁን ስትዋና እኮ በራሱ ጊዜ የሚዘጋ የሚከፍት ነው ማለት ላይክ ጋዙን ካልከፈት ነው በስተቀር እንትን አይደለም ጫን ብለን ካልከፈት ነው በስተቀር ቦታ ጋዙን አይከፍትም። እና በፊት እኮ እንትኗ እራሱ ከዞሮች ጋዙ ክፍት ነበር የሚሆነው እና እና ምን ልላችሁ ፈልጌ ነው፣ ጥንቃቄ አድርጉ። ስትተኙም ቼክ አድርጋችሁ ተኙ። ስትሰርታችሁ ስትጨርሱም ቼክ አድርጉ። አጽድታችሁ ስትጨርሱም ቼክ አድርጉ ማለት ነው። አሁን ማሳያችሁ ቪዲዮ የምታዩት ቪዲዮ እዚህ ሪያል የተከሰተ በስተዋና ምክንያት እስተዋና ወይም ጋዝ ጋዝ ታውቆታላችሁና በዛ ምክንያት የተፈጠረ የእሳት አደጋ ነው። ብረድ ቢሉት የማይበርድ ከባድ ነው። ኦክሲጅን ስለሆነ ከባድ ነው፣ አይበርድም እና ጥንቃቄ አድርጎ ማለት ነው። እናንተም ብትሆኑ ተከፍቶ ቆይቶ ስትለኩሱት ቦግ ብሎ ፊታችሁን ይገርፋችኋል ከባድ ነው ወላሂ። እና እንኳን ሌላው ተከፍቶ ቆይቶ እና ወደው ከፍታችሁት ለወደው ሳት ለኩሱት የተወሰነ ሰከንት ከዘገያ ስትለኩሱ እኮ የሆነ ቡው የሚለውጉዳለው ለአንድ እሳቱ የሚግልበት ማለት ነው። እና እንደዚ አይነት አጋጣሚ ስለሚፈጠር እባካችሁ እራሳችሁን ጠብቁ። ሁልጊዜ ምን እንደምለው አዲስ ስትሆኑ ጥንቃቄ በተሞላበት ቸክ እያረጋችሁ ማለት ከፈት ዘጋ ያደረጋችሁ ማወቅ የምትፈልጉትን ነገር ቀስ ብላችሁ ማወቅ ነው እንጂ በአንዴ እንደዚህ ደግሞ ጥንቃቄ የጎደለው ግዴለሽነት የተሞላው ነገር ብዙ ነገር ዋጋ የሚያስከፍለን ነገር አለው። ከዛ መካከል ደግሞ የጋዝ ነገር ከባድ ነው። እኔ እንደመጣሁ ይሰት የሆነ እንትን አሳየችኝ፣ ፋይል አሳየችኝ። በአማርኛ ስተርጉማ ማለት ነው። አረበኛ ነባለሁ፣ አረበኛ አውቃለሁ ግን ምን ማድረግ እንዳለብኝ መሰስተኛ እስቷና መክፈት ቼክ አድርጌ መከፈቱ እና መዘጋቱን እንዲተኛ ጠዋት ስነሳት ሻዋሮ ስጭ የራሴን ጠብቄና ለልጆች ቁርስ ምናምን ብዬ ለራሴን ቁርስ በልጭ ስራ እንደምጀምር ልጆች ሲያጠፉን የመምታት እንደሌለብኝ ለእሷ መናገር እንዳለብኝ፣ እንዲሁም ደግሞ ቢሰድቡኝም ዝም ማለት ልጆቿን የመቅጣትም ሆነ የመቆጣት መብት ያላት እሷ እንደሆነች ለራሴ ንጽህና የክፍሌ ንጽህና በደንብ ማጽዳት ንጽናውን በጠበቀ መልኩ ንፁህ መሆን አለበት። ምናምን ብዙ ነው። ይሄ ብቻ አይደለም። በነገራችን ላይ ቤት ውስጥ ካለው ነገር የምትፈልጊው ነገር አለ ከውጭ በራስ በገንዘብሽ እንደምገዥ ምናምን ብዙ ብዙ ነገር አለና ከምግብ አኳያ ማለት ነው። እና ይሄ ነገር ስላለ አሳየችኝ። ቅድሚያ የሚሰጠው ነገር ደግሞ እስተዋና ስለሆነ በተለይ ልጅ ጋር ስጠብቁ ደግሞ ከባድ ነው። ልጆች ወላ አንስተው ይወላ አሉ። ማለት መለኮሻ አንስቶ ይለኩሳሉ። በዛ ሰዓት ጋዙ ተከፍቶ ከቆየ ሳሎን ቢለኩሱት እንኳን የኪችኑ እንዳለ ቦግ ነው የሚለው ቤቱ ማለት ነው። ስለዚህ ከኛም አልፎ የሰው ህይወት ማደጋ ላይ እንጥላለን። ብዙ ነገር ራሳችን ላይ ሪስክ የተጣለብን ሰራተኛ ስንባት ሲጀምር ሰራተኛ ቀለል አድርጎን ኢትዮጵያ የሚየው ሰው አለ። ነገር ግን አይደለም ብዙ ኃላፊነት የተሸከም ምርጥ ነን ጠንካራ ሴቶች ነን። እና ራሳችሁን ጠብቁ። በተለይ በተለይ ደግሞ አዲስ መመጡ ልጆች ከዚህ አደጋ ራሳችሁን ጠብቆ ወዳችኋለሁኝ። ወላሂ እና ከባድ ነው፣ ከባድ በዛ ንቅስበታውን እዚህ ውስጥ ሰው ካለ ሊተኙ ይችላሉ ልጆች። በቃ እንደገና ደግሞ ሰራተኛዋ እራሱ ሳታስበው ምትለኩስ ገለዋ ሙሉ ገለዋ ይቃጠላል፣ ምናምን ነገር እና ከባድ ነው። በጣም የሚያስፈራ ነገር ነው ወላሂ። ነዚህ ሀገር ኢትዮጵያ የሚያስፈራኝ ኤሌክትሪክ ነው፣ ኤሌክትሪክ በጣም አፈራለሁኝ። ብዙ ማስተማማኝ ስላልሆነ ከብሉ ማለት ነው። እዚህ ሀገር ደግሞ የምፈራ ውስተዋና ጋዝ በጣም እፈራለሁ። እና ለማንኛውም በያላችሁበት ሰላማችሁ ይብዛ። ለቤት የማድስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እራሳችሁን ጠብቁ። ጥንቃቄ የተሞላውና ኃላፊነት የተሞላበት ስራ ስሩ። ግዴልሻችሁ ነው ላይክ በቃ ትከፍለኛ ላይ ይሰራለሁ ምናምን ታመጣላ አይነት ነገር የተሞላው ነገር ብዙ ዋጋ ያስከፍለናል። ወላሄ ራሳችሁን ጠብቆ ወዳችኋለሁ። ሰላም።